ዜና መጽሔታችን አሁን ደግሞ ስፖርታዊ ጉዳዮችን የሚመለከትበት ሰዓት ላይ ነው የሚገኘው። መረጃዎችን ልታደርሰን ደግሞ ሀና ማርያም መስፍን ስቱዲዮ ተገኝታለች። ሀና እንደምኗል? ሰላም ነኝ። መቀጠል ትችያለሽ። አብራችሁን ቆዩ። በሀገር ውስጥ መረጃዎችን እንጀምራለን። የመላ ደሴ ከተማ ጨዋታዎች ተተኪ ስፖርተኞች የተገኙበት መሆኑን የደሴ ከተማ አስተዳደር ወጣቶችና ስፖርት መምሪያ ገለጸም። ከመጋቢት ስድስት ጀምሮ ሲካሄድ የሰነበተው ዘጠነኛው የመላ ደሴ ከተማ ጨዋታዎች ትላንት ተጠናቋል ሳልሃዲን ሳይድ። ስፖርት ለሰላም ሰላም ለሁሉም በሚል መሪ መልእክት መጋቢት 6 ቀን 2017 ዓ.ም የተጀምረው ዘጠነኛው የመላደሴ የከተማ ጨዋታ ፍጻሜውን አግኝቷል። በውድድሩ ከአምስት ክፍለ ከተሞችና ከሰባት የገጠር ቀበሌዎች የተውጣጡ ከ1100 በላይ ስፖርተኞች በ11 የስፖርት አይነቶች ተሳትፈዋል። በውድድሩ በተለያዩ ስፖርቶች የተካፈሉ ተጫዋቾች ጥሩ የውድድር ጊዜ እንዳሳለፉ ገልጸዋል። በቀጣይም በመላው አማራ ጨዋታዎች ላይ ከተማቸውን ወክለው የተሻለ ውጤት ለማስመዝገብ ዝግጁ መሆናቸውን ለአሚኮ ተናግ ተናግረዋል። ካትሬል ጌትነ እባላለሁ። ዘጠነኛው መላው የደሴን ጨዋታ ወኪ የተጫውኩለት ሆጤ ክፍለ ከተማ ነው። ቆንጆ ጨዋታ ነበረ። በፍጹም የበላይነት ነው ያሸነፍ ናቸው። እንደ ከዚህ ቀደሙ ቆንጆ ቲም ሰርተን አሁን ደግሞ ያው ዝግጅቱ፣ ውድድሩ ሀገራችን ላይ እንደ ደሴ ከተማ ላይ እንደመዘጋጀቱ የተሻለ ውጤት ለማስመዝገብ ያው ጥሩ ቲም ሰርተን እንመጣለን ብዬ አስባለሁ። ስሜን ስሜ ንጹህን ይባላል። የወከሉት ከተማ ክፍለ ከተማ መናፈሻ ክፍለ ከተማ ነው። በስምንትና በአራት መቶ ወርቅን በማምጣት የኮከብ ተሸላሚ ሆኛለሁ። በመላው አማራ ማለት ነው በሚደረገው ውድድር ላይ የተሻለ ውጤት ለማምጣት ተዘጋጅቻለሁ። ብርሃን መስቀል አስራት ይባላል። የዩኒክ ኢንተርናሽናል ቴኳንዶ ክለብ ዋና አሰልጣኝ ነኝ። በአጠቃላይ ከውድድሮች ውስጥ አስር ወርቅና ሶስት ብር፣ አንድ ነሐስ በማግኘት አጠቃላይ አሸናፊ ይሆናል። እንዲሁም ኮከብ ስፖርተኞችንም ከዚህ ስፖርት የታስመረጠናል። መላው ለሴ ላይ ጥሩጥሩ ስፖርተኞችን ያገኘ ነው። እነሱን እንግዲህ ለመላው አማራ በጥሩ ዝግጅት እና በጥሩ መነሳሳት ይዘን ለውድድር እንቀርባለን ማለት ነው። ባለፉት ቀናት ሲካሄድ የነበረው የመላው ደሴ ውድድር ስኬታማ ሆኖ መጠናቀቁን የገለጹት የደሴ ከተማ አስተዳደር ወጣትና ስፖርት መምሪያ ኃላፊ ሰይድ አራጋው ውድድሩ ተተኪ ስፖርተኞች የተገኙበትና በቀጣይ በሚካሄደው የመላ አማራ ጨዋታ ላይ የተሻለ ውጤት የሚያመጡ ወጣቶችን የተመለከትንበት ነው ብለዋል። በዚህ ውድድር ከ7 ፐርሰንት በላይ የሚሆኑት ስፖርተኞች አዲስ ናቸው ለውድድሩ ማለት ነው። ይሄ ማለት ተተኪ ስፖርተኞችን የመላ ደሴ ጨዋታዎች ያየንበትና ያፈራንበት እንደሆነ አሳይቶናል ማለት ነው ለመላው የአማራ yeah, ውድድር ደሴ ከተማን የሚወክሉ ስፖርተኞች የምንመርጥበት ነው። እንግዲህ በ18 የስፖርት አይነት በእያንዳንዱ ከ320 በላይ የሚሆኑ ስፖርተኞች የተመረጡበት ውድድር ነው ማለት ነው። እነዚህ የተመረጡ ልጆች በቀጣይ በመላ አማራ ውድድር ደሴ ከተማን ወክለው የሚሳተፉ ይሆናል። ወክለው መሳተፍ ብቻም ሳይሆን ውጤት የሚያስመዘግቡ ጭምር ይሆናል ማለት ነው። ስለዚህ ደሴ ከተማ በመላ አማራ ውድድር ላይ ከፍተኛ ተፎካካሪ ሆኖ የሚቀርብ ይሆናል ማለት ነው። በደሴ ከተማ የሚካሄደው የመላ አማራ ውድድር በሰላም እንዲጠናቀቅ ህብረተሰቡ እየተለመደውን ትብብር እንዲያደርግ መምሪያ ኃላፊው መልእክት አስተላልፈዋል። አሁን ያለንን የደሴ ከተማ ሰላም ይበልጥ አጠናክረን የምንቀጥልበት፣ ሰላማችንን በአግባቡ የምናስጠብቅበት ነው እና ፍጹም፣ እንግዲህ እንዳየኸው ያለምንም ችግር የብስክሌት ውድድሩም በቤት ውስጥ የሚካሄዱ ውድድሮችም ውጭ ላይ እንደ በሜራም የሚካሄዱ ውድድሮች ሰላማዊ በሆነ መንገድ ነው የተካሄዱት። ሰላም መሆናችን ውድድሮችን ያለምንም ሰቀቀን ትልቅ አመራሮች ጭምር የክልል አመራሮች ባሉበት እንድናስኬድ ረድቶናል ና ወደፊትም የስፖርት ቤተሰቡ የደሴ ከተማን ሰላም በትልቁ አስጠብቆ መቀጠል መቻል አለበት ማለት ነው። በፍጻሜ ጨዋታ በመረብ ኳስ ወንዶች ሰኞ ገበያ ክፍለ ከተማ መናፈሻ ክፍለ ከተማን 3 ለ1 ሲያሸንፍ ሆጤ ክፍለ ከተማ ከመናፈሻ ያገናኘው የወንዶች እግር ኳስ ጨዋታ ደግሞ በሆጤ ክፍለ ከተማ 2 ለ0 አሸናፊነት ነው የተጠናቀቀው። በዘጠነኛው የመላደሴ ውድድር በተለያዩ ዘርፎች ያሸነፉ ስፖርተኞች እውቅናና ሽልማት ተበርክቶላቸዋል። የአፄ ፋሲለደስ ስታዲየምን ለማደስ በሚደረገው ጥረት የኢትዮጵያ እግር ኳስ ፌዴሬሽን እገዛ እንደሚያደርግ የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ ተናገሩ። የጎንደር ዩኒቨርሲቲ የተመሰረተበትን ሰባኛ ዓመት አስመልክቶ ፋሲል ከነማና ቅዱስ ጊዮርጊስ በአፄ ፋሲለደስ ስታዲየም የወዳጅነት ጨዋታ አድርጓል። ደስታ ካሳ በጎንደር ዩኒቨርሲቲ አዘጋጅነት በተካሄደው የፋሲል ከተማ እግር ኳስ ክለብና የቅዱስ ጊዮርጊስ እግር ኳስ ክለብ የወዳጅነት ጨዋታ በርካታ የስፖርት ቤተሰቦችና ታላላቅ ተጋባዥ እንግዶች ታድመውበታል። በመርሃ ግብሩ ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ፣ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን፣ የጎንደር ከተማ አስተዳደር የስራ ኃላፊዎች የተገኙ ሲሆን አመራሮችና የከተማ ስፖርት አፍቃሪያን ተገኝተዋል። ጎንደር ዩኒቨርሲቲ በስፖርቱ ዘርፍ ማህበራዊ ኃላፊነቱን እየተወጣ እንደሚገኝ በጨዋታው የታደሙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ተናግረዋል። ወደ 45 ዩኒቨርሲቲዎች ጋር የዛሬ 6 ዓመት የወጣት ልማት ስራ ላይ ተፈራርመን ነበር ኢቭን ተፈራርመን ከከፍተኛ ትምህርት ጋር ፈርሶ አምስት ዩኒቨርሲቲዎች ከቀሩበት ውስጥ አንዱ እሱ በመሆን እጅግ ትልቅ ምስጋና ለ ለአመራሮቹ ይሄም ማሳያውን ሰበኛ አመቱን ከማክበሩ ጋር ተያይዞ እንደዚህ አይነት ድባብ አሁን ካለው ተጨባጭ ሁኔታ ጋር መፍጠር መቻል እጅግ በጣም ያስመሰግናል። ጎንደር ዩኒቨርሲቲ በሁሉም ዘርፍ ለሀገሪቱ የራሱን ድርሻ እያበረከተ እንደሚገኝ የገለጹት የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸዶኝ የአፄ ፋሲለደስ ስታዲየም እድሳት ተቋማቸው ኃላፊነቱን እንደሚወጣ አስታውቀዋል። ፋሲል ከነማን ያወጣችው ጎንደር ከመቼውም ጊዜ በላይ ዛሬ ደረጃውን የጠበቀ ስታዲየም ያስፈልጋታል። በከተማ አስተዳደሩ ሊታደስ የታቀደው ይህ ታሪካዊ ስታዲየም የታሰበለት ደረጃ ደርሶ እናየው ዘንድ ጎንደር ዩኒቨርሲቲ በበኩሉ የተለመደውን ድጋፍ ይዞ ከከተማ አስተዳደሩ ጎን እንደሚቆም በዚህ አጋጣሚ ለማረጋገጥ እወዳለሁ። ጎንደር ከተማ ስፖርት አፍቃሪያን ፋሲል ከተማ በሜዳው አጼ ፋሲለደስ ስታዲየም ጨዋታ ማድረጉ እንዳስደሰታቸው አሳውቀዋል። ክለቡ በሜዳውና በደጋፊው ፊት እንዲጫወት ለማድረግ በሚደረገው የስታዲየም እድሳት የበኩላቸውን እንደሚወጡም ደጋፊዎቹ ገልጸዋል። ቃል ኪዳን ተፈሪ ይባላለሁ። በጣም ደስተኛ ነኝ። ደጋፊው ከጎን በመሆን በሞራልም በልዩ ልዩ ድጋፎችም የአቅሙን በማድረግ ከጎኑ ቢቆም ብዬ አስባለሁ። ጌታቸውም ድማሩ መኮንን እባላለሁ እንደ ደጋፊም ያለውን ነገር ያለውን ድባ ምናምን እያየውን ክለቡም ወይም የጎንደር ዩኒቨርሲቲም እንደ ቴሌቶን ነገር ተዘጋጅቶ ለፋሲል ከነማ ትኬት ተዘጋጅቶ አንድ ሺህ ብር አንድ ትኬት በሚል ስቴዲየም ታድሶ ጥሩ ጥሩ ተጫዋቾች ቢወጡበት እመኛለሁ። የቅዱስ ጊዮርጊስ ስፖርት ማህበር ዋና ስራ አስኪያጅ አቶ ሰለሞን በቀለና የፋሲል ከተማ ደጋፊዎች ማህበር ፕሬዚዳንት አቶ ቴዎድሮስ ብርሃን በበኩላቸው አፄ ፋሲለደስ ስታዲየም እንዲጫወቱ የጋበዛቸው ጎንደር ዩኒቨርሲቲን አመስግነው ፋሲል ከተማው ወደሚወደው ደጋፊው ተመልሶ እንዲጫወቱ የሚደረገው ጥረት ማፋጠን ይገባል ብለዋል። በተቻለ መጠን ዛሬ ቃል የተገቡት ነገሮች፣ በተለይም የስታዲየሙ ግንባታ እውን የሚሆን ከሆነ የጎንደር ስፖርት እንደሚያብብ ምንም ጥርጥር የለው። ብዙ ደጋፊዎቻችን ያሉ በዚህ ሀገር ውስጥም ከውጭም ያሉ ደጋፊዎች አሉ። እነሱን በማስተባበር እየደገፉ እንግዲህ የምንፈልገውን ፋሲል ወደ ሜዳው ለመመለስ ከፍተኛ ጥረት እናደርጋለን። የአፄ ፋሲለደ ስታዲየምን ለማደስ በሚደረገው ጥረት የኢትዮጵያ እግር ኳስ ፌዴሬሽን እገዛ እንደሚያደርግ የገለጹት ፕሬዚዳንቱ አቶ ኢሳያስ ጅራ የስፖርት ቱሪዝሙ የከተሞችን ገቢ የማነቃቃት አቅምም እንዳለው አስታውቀዋል። የከተማውን ማህበረሰብ ገቢም ያነቃቃል ይዘ ሁለት ዓመት ያህል አምስት መቶ ስድስት መቶ ስፖርተኛ አስቀምጠ ስታወዳደር ና ኢኒሽቲቭ የከተማ አስተዳደሩ ተነሳሽነት እጅግ በጣም ነው ደስ የሚለው። ትኩረት ሊደረግበት ይገባል ብዬ የምለው የዲዛይኑ ላይ ሪኖቬ ሲደረግ ዲዛይኑ ላይ ትኩረት ማድረግ አለባቸው የሚል መልእክት ማስተራ ይፈልጋል። ከዚህ ጎንኛም አለ። በጎንደር ዩኒቨርሲቲ ጋባዥነት የተካሄደው የፋሲል ከተማ ና የቅዱስ ጊዮርጊስ ጨዋታ በቅዱስ ጊዮርጊስ ሁለት ለ አንድ በሆነ ውጤት ተጠናቆ የዋንጫ ሽልማት ተበርክቶለታል። ቀጥለናል። በኢትዮጵያ ከፍተኛ ሊግ ምድብ አንድ ዛሬ ደሴ ከተማ ከነገሌ አርሲ ጋር ወሳኝ ጨዋታውን ያከናውናል። በ17ኛ ሳምንት በመሪነት ላይ የሚገኙት ቡድኖቹን የሚያገናኘው ጨዋታም ይጠበቃል። ነገሌ አርሲ ከደሴ ከተማ ሲገናኙ ነገሌ አርሲ በ33 ነጥብ ምድቡን እየመራ፣ ደሴ ከተማ ደግሞ በአንድ ነጥብ ዝቅ ብሎ 32 ነጥብ ይዞ ሁለተኛ ደረጃ ላይ ተቀምጦ ጨዋታቸውን ያከናውናሉ። ደሴ ከተማዎች ማሸነፍ ከቻሉ መሪነቱን የሚቀበሉ ይሆናል። በዚሁ ምድብ ቀደም ብሎ ስምንት ሰዓት ላይ ሶስተኛ ደረጃ ላይ የሚገኘው ሀላባ ከተማ ከቦዲቲ ከተማ ይጫወታል።